እንግዲህ አብረሸና ሩታ እልልልልልልል ወደ ድሮ ፍቅራቸው ገቡ ማለት ነው። ልጃቸው ጾታ ወንድ ነው ወይ ሴት ነው የሚባለው ታወቀ እላቸዋለሁ። እናንተስ ማን ብላቸው በግምት ታስባላችሁ? እኔ መጨረሻ ላይ ነው እነግራቸዋለሁ ማለት ነው፣ ጾታው ማለት ነው መጨረሻ ላይ ነው የምነግራችሁ። እንግዲህ ትናንትና እንግዲህ የሚያምር ብዙዎቹ ዩቱበሮች በተሰበሰቡበት ንጽጌ ብዙ ወረ ብዙ ብዙ ናቸው የተሰበሰቡ የነበረው በእነሱ ፊት እንግዲህ የልጃቸውን ጾታ ታወቀ ማለት ነው። አብረሽ በደስታ አለቀሰ ማለት ነው። አብረሽ በደስታ አለቀሰ። እየወላቸው የሚሆንም ቢሆን ውሽማ አይገባም። እኔ ተው በሰው ባል አትግቡ ስላችሁ አትሰሙኝ ማለት ነው። ይኸው ዛሬ እውነት ወጣላችኋለሁ። አሰላም አለይኩም ወረሕመቱላሂ ወበረካቱ። የጫና ቤተሰቦች እንዴናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም፣ ክርስቲያንቶች እንዴናችሁ? ባላችሁበት አላህ ይጠብቅልን። እንደ ቤት አዲስ የሆናችሁ ሰብ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አሳፈስያት በማስቀመጥ ቤተሰብ ሆኑ። ቤተሰብ የሆናችሁ ችላይክ መባረግ አበረታቶኝላችኋለሁ ዛሬ እንግዲህ እንደተለመደው በአብርሽና እና በሩታ ይሽላችሁ መጥቻ ያለሆላችሁ አለትናንት እና የተፈጠረው ነገር አይታችኋል። አልፊርም ሂሊማታ እንግዲህ መጥታ አብራው እንደተኛችም አብራው እንደሆነችም አይታችሁታል ማለት ነው። እንግዲህ ተኝቶ ምን ሲሉ ደንግጦ ሲነሳ አይታችኋል ማለት ነው። እንግዲህ ብራንክ ነው ያደረገችው። እውነት ስንናገር አብረሽ እንደዚህ አይነት ነገር አያረግም፣ አይተኛም። ደነገጥ ራሱ ማለት ነው ያ እሷናት እንደዚህ እንደሚያሳፍር ውስጥ ያስገባችሁ ማለት ነው። እንግዲህ አይታችሁ ነበር የተፈጠረው ነገር። እንግዲህ በዚህ በፊትም ብዙ ነገር ተፈጥሯል። አይታችኋል ማለት ነው። አሰላም አሌይኩም እንዳያችሁ ማለት ነው። እኔ እንጃ ግርም ነው የሚለኝ ሁሉም ነገር እላችኋለሁ። እና ዛሬ ደግሞ ለዚህ አብቆታቸው ማለት ነው። እንዳያችሁት ማለት ነው። ለዚህ አበቃቸው ማለት ነው። ልጃቸውን ጸወታ፣ እንግዲህ ሊታይ ጓደኞቿ እነጽጌ እነሃን ሚዬ ማልበላችሁ የበፊት እነዚህ ጓደኞቹ የአብረሽ ጓደኞቹ አያሳርቁም። ያን ያንነ ብሩኬ ሁሉም እዚህ ነበሩ። እነሱ ሁሉም ነበሩ። እንግዲህ ፕሮግራሙን አዘጋጅቶ ምን አድርጎ እያዘጋጁት እነሱ ናቸው። እነሱ የሚያልቁት የማያውቁት ነገር ማለት ነው። እንግዲህ የሚፈነዳ ነገር አለ መሰለኝ። እኔ ያላቅም ወንድ ነው ሴት ነው የሚባለው ነገር ቢጫ ነገር ይፈነዳል መሰለኝ። እኔ እንደዛ እያየው ነበረ፣ እላችኋለሁ። እንግዲህ እነሱን እንደዛ እያረጉ እንግዲህ እንግዲህ ልጃቸውን ጾታ ማወቅ ጀመሩ ማለት ነው። አብሬሽ ግን አለቀሰ በእውነት ስላቸው ላበላብ ሆነ ላበላብ እንግዲህ ሩታ ደግሞ የፈለገችው የመጀመሪያ ሴት ልጅ ነበረ አንተሳካ ማለት ነው። ሩታ ሌላ ነበረ እንግዲህ እየፈለገች ማለት ነው። አብሬሽ ግን እየፈለገውን አገኘ ማለት ነው። ሩታ ግን አላገኘች ማለት ነው። እንግዲህ የመጀመሪያ ልጃቸውን ወንድ ልጅ ነው ወንድ ልጅ ሆነ ማለት ነው፣ ልጃቸው ማለት ነው። እንግዲህ በራምባው ሰበሩት ማለት ነው። ምንድን ነው በራምባው? ምላችው ይሄ ፊኛው ማለት ፊኛ ነው፣ ብጫ ነገሩን ማለት ነው። በሱ ደግሞ ይታወቃል ማለት ነው። ጎደኮ ነው። እንግዲህ ብዙ ነገር እናያለን ማለት ነው፣ እንማራለን ማለት ነው። ማንማራ ነገር የለም ማለት ነው። እና በነገራችን በጣም ደስ ብሎኛል፣ ሩታ እንዲ ስቃ ታብሪሽ ጋ ቆማ እንዲ ፈገግተኛ ሆና ሰላማን ፈጥራ እውነት እንዲህ ስላየኋት በጣም ደስ ብሎኛል ማለት ነው፣ የኔ ቆንጆ ማለት ነው። እንግዲህ ሄልን ማት ዛሬ እንደምታለቅሽ እርግጠኛ ነኝ። ታለቅሻለሽ አኪድ ታለቅሻለሽ፣ ዛሬ ማለት ነው፣ ይህን ስታይ ማለት ነው። አንቺ አሁን ትንሽ ቆይተሽ አረገዝኩ ብለሽ እንደምትመጪ እርግጠኛ ነኝ። አረገዝኩት ያለሽ እኔ ትንሽ ቆይቼ ፈራለሁ። ትናንትና ምንም ነገር እኛም አይተናል። እንግዲህ ደቂቃ ነው የተኛሹ፣ ራስሽ ቪዲዮን ቀረጸሽ ነበረ የተፈጠረ ነገር ብትፈጥር ሌላ ሀሳብ ብበሽ ብትመጪ ምን ብቲ ማንም አይሰማሽም ማለት ነው። ምክንያቱም እኛም አይተንሻል። የደቂቃ ሰዓት ነው ሄደሽ ተኝተሽ የተነሳሽም ማለት ነው። አጠገቡም ተኛሽ፣ አጠገቡ ሄደች ዳበስ ዳበስ ያረግሽው ማለት ነው። እና አሁን ደግሞ ትንሽ ቆይተሽ አረግዛለው አብርሽ እካፈላለሁ ብለሽ መምጣትሽ አይቀር ምክንያቱም አብርሽ ለመጥረፍ አምብርሽ ለመውሰድ ማታረጊው እቅድ የለሽም። ብዙ ነገር እያረግሽ ነው። ብዙ ነገሮች ነገር እየሰራሽ ነው ማለት ነው። እና ያ ነገር ሁሉም እንግዲህ ስለቀረብሽ አሁን አረገሱ ማለትሽ አይቀር አይቀርም ማለት ነው። እንግዲህ በቃ ተጠቅልለሽ ቤትሽ ቁጭ በይ ማለት ነው። ይኸው እንዳየሹ እንደዚህ ተፈጽመዋል ማለት ነው። እንግዲህ አብርሽ ግን ደስተኛ አይደለም። ፊቱ ስታዩት ኬክ ሲቆርስ ወደ እሷ ደስተኛ ሆና ሩታ ኬኩን ቆርስ፣ እሱ ግን ፊቱ ሌላ ቦታ ነው የሚፈልገው። ይሄን የፈለገ ነው ወነቴ ነው ስላችሁ ደስተኛ አይደለም ማለት ነው። ፊቱ በቃ ወደ ሌላ ሰው ነው ሌላ ሰው ነው የሚፈልገው የነበረው። እንዚህ ያው ስለ ልጁ ሲነገረው ሳቀ እንጂ ደስተኛ ሆነ እንጂ ስኬ ቆርስ ፊቱን ይዩት ማለት ነው። እሷን አያይም እሷም የሳማት ራሱ አየር አየር እያየ ነው የሳማት እንጂ ከልቡ አድርጎ የሳማት ነገር የለም ማለት ነው አንሳማትም ከልቡ አድርጎ ማለት ነው እና አሁንም አብርሽ የሆነ አኪድ አለ የሆነ ነገር ኬዛማ አለ ማለት ነው የሆነ የተፈጠረ ነገር አለ አብርሽ ግን ጥሩ ልጅ ነበር ምን ነካ ግን ምን አስነኮ ምን ነካ እኔ እውነት በጣም ግርም ያለኝ ነው አንዳንድ ነገር እንደውም ልጅ ምን ሆኖ ነው ምን ነካው ምን አሰበው ነው ብዬ ማስብበት ጊዜ አለ ለምን ምክንያቱም በፊት እንደዚህ አይነት ነገር አልነበረብህም ማለት ነው እንግዲህ ሩታን አሁን እንደዚህ ስታረጋት እኔ ሩታ እንዶ ትግስት ያላት ልጅ በጣም ትግስተኛ እያየች ነው እያየን ነው እንግዲህ በጣም ትግስተኛ ጎበዝ ልጅ መሆኗን ሙሉ እያየን ነው ማለት ነው ግን አንተ ዛሬ ራሱ ኬክ ሲቆረስም ይሁን ደንግጠህም ይሁን ብቻ ይዶኖት አላቅም ፈዛሃል ለምን እንደሆነ አላቅም ብቻ ለምን እንደሆነ አላቅም እንጃ። እንግዲህ የተሰማቸውን ስሜትም ተጠይቀዋል። እኔ መጀመሪያ ልጅን ፈልጌ የነበረ ወንድ ልጅ፣ በእኛ በአገራችን መጀመሪያ ወንድ ልጅ ሲወለድ በጣም ደስ ይላል አላት። በቃ ደስ ይላል፣ ወንድ ልጅ ነው ሲባል በጣም የሆነ እንጃ አላቅም ደስ ይላል አላት። ሩታ ደግሞ ሴት ነበር የፈለገችው እኔ ወንድ ልጅ ይሆን በባልከው ነገር ልምጣ ማለት ነው፣ አሳቤን ልስጥ ማለት ነው። ይወዱታል ያልከው? አዎ እርግጠኛ ነኝ ይወዳሉሁ ሰው በፊት አዎ። ወንድ ልጅ መጀመሪያ የተወለደ ሲባል ሁሉም ሰው ደስ ይለዋል ማለት ነው። ግን በአሁኑ ሰዓት ወንድ ነው ወይ ሴት ነው? የቤቷን ገበና የምትሸፍነው ነው የቤት እናቷን የምትፈልገው ነገር የምትሰራው የቤት ገበናዋን የምትሸፍን ቤቷን በደንብ አድርጋ ጥብቃ የምትይዝ ሴት ናት ወይስ ወንድ ነው? እስቲ እሱን ብቻ ንገረኝ፣ እሱን ብቻ ንገረኝ። ሴት ናት ወይስ ወንድ ናት? በአሁኑ ሰዓት የእናት አባት የምትጠቅመው ማለት ነው አንድ ሁሉም ወንድ ብዬ አይደለም። አንዳንዱ ወንድ አላችሁ፣ አንዳንዱ ደግሞ አለ ዝም ብሎ ማለት ነው። ሴት ግን የፈለገች ነገር ትሆን እናቷን፣ ማትጥል አባቷን ማትጥል ሴት ልጅ ደግሞ የመጀመሪያ ደግሞ በረከት ነው ይባላል፣ ሀብት ነው ይባላል። ሴት ልጅ መጀመሪያ የወለደ ሰው ሀብት ነው ሲባል ሰማሁኝ። ሀብት ነው። አዎ ሲሉ ስለሰማሁ ሴት ልጅ ብትሆኑም ጥሩ ነበረ ማለት ነው። ግን የመጀመሪያችው እኔ መጀመሪያ ሴት ልጅ ስትወልዱ በጣም አሪፍ ነው። የእናቷን የምታግዝ የቤተሰቦቿ የምትጠቀም የአባቷን የምታግዝ ትሆናለች ሴት ልጅ ማለት ነው። ወንድ ልጅ እኮ ከአንዱ አንድ ሁለቱ እንጂ ብዙ አይደሉም። ለምን እያየኝ ስለሆነ እያየን ብዙ ነገር እያየኝ ስለሆነ ማለት ነው። ምንም ቢሆን ከሴት ልጅ የሚደርስ የለም። ግን አንዳንድ ወንዶች ወንድ ስትሉ ግርም ይለኛል። እንግዲህ አሁን ደግሞ እንግዲህ ስትወል ደግሞ እርታዬ፣ እንግዲህ ፍቅራችሁን እየበዛ እየጨመረ ነው የሚሄደው። እየጨመረ በቃ ታቃላችሁ ይመስለኛል። ግን እነዚህ ድራማ የሰሩብን ነው፣ አንድ ላይ ናቸው። ድራማ እየሰሩብን ነው። ይሄ ድራማ አንድ ቀን እውነቱ ይወጣል ማለት ነው። እውነቱ ሳይወጣ አይቀርም። እውነቱ ይወጣል በትክክለኛው ማለት ነው። እንደዚህ አይነት ነገር ማለት ነው። እንዴት ነው? እሺ፣ እዛ ቀን ወረቀት የፍርማ ወረቀት ተባብላችሁ መልሳችሁ፣ እንዴትስ እንደዚህ የምትገናኙ? ትሩታ፣ ሴት ትናንትና ፎቶ አላየችውም? እንዴት እሺ ብላስ መጣች? የሚለው ሀሳብ ውስጥ ነኝ ያለሁት ማለት ነው። እንዴት አድርጋለት መጣች አለች። አንድ ጥያቄ እዚያ ቀን ደግሞ ፍሬም እየጠየቅካት ነበር። እስካሁን የት ነበርክ አንተ? አሁን ሁሉም ነገር ሲደርስ ሁሉም ነገር ጨርሳ እንትን ስትል አሁን መጥተህ የእሷን ምንነት ምሰማትና ምጠይቃት ማለት ነው። በፊት የት ነበርክ? ከአብርሽ ይህን አክል ግጭት ሲፈጠር ይህን አክል ነገር ሲመጣ የት ነበርክ? አልነበርክም ከቦታው አይደል? በቃ አሁንም በዚህ ውስጥ የተጨነቀ ማርክዬ ብቻ ነው። ሌላ ማንም የተጨነቀ ሰው የለም ማለት ነው። ማርክ ብቻ ነው የዚህ ሁሉም የተጨነቀ። ሌላዎቹ ሆዳሞች፣ ሆዳሞች ሆደ ከርስ ከርስ ናቸው። ከርስ ከርስ ማለት ነው። አዎ የእናንተ ከርስ ከርስ ታውቃላችሁ። ማስታረቅ ማትችሉ ብቻ ሰው ማጣላትና መብላት ብቻችሁ ብቻ ምትችሉ በበዓል ምድር ማለት ነው። እና ምንም ቢሆን ምንም ቢሆን እነሱ አይለያዩ። እና ሩታዬ አብርሽ ያው ደስተኛ አይደለም። ታውቆ ብሃል። ደስታህን ደስተኛ ያልሆንክበት ምክንያት እንግዲህ ፈጣሪ ይወቀው፣ አላ ይወቀው ኔ አላውቅም ማለት ነው። እሱ በአንዳንድ በት እንግዲህ ትናገራለን ብለን እናስባለን ማለት ነው። ግን ለምንድን ነው ፊትህን እንደዚህ ዳመና አስመስለው? የመጀመሪያ ተስፋ ጋ ምንም ልክ እንደ እንት እንደማይቀራረብ ና እንደ አንድ ላይ እንዳልሆነ ሰው ሆናችሁ ነው እንግዲህ ኬክ የቆረሳችሁት ማለት ነው። እሷ ልታወራህ እና ልታየህ ፈገግታዋን ጨምራ ስታይ፣ አንተ ግን ሌላ ሌላ ነገር ነው የምታየው። ለምን ያሄ ነገር ለምስ እንደዚህ ሊሆን ቻለ? ሄለን ጋ የሄደ ነው ልብህ፣ ወደ ሄለን ጋ የሄደ ነው። ተው ሄለን ትዳርህን በተነችው እንጂ እየሰበሰበችው ነገር የለም። እና ይህንን ነገር ደግሞ ማወቅ አለብህ ማለት ነው። ሄለን እንደ ሄለን ባትኖር እስካሁን ተወድታ ጋር ታረቃችኋል። የድሮ ፍቅረኛችሁ ፍቅራችሁ ተመልሰዋል። ግን እናንተ ይህንን የማይነፋ ነገር ነው የምታረገው ማለት ነው። እንደ እያየንህ እኮ ነው። ኬክ ሲቆረስ ፊትህ ወዴት ነው መርገ ነው የምታየው እንዴ? ትተኸ እኮ ሌላ ቦታ እኮ ነው ፊት የምታየው ለምን እንደሆነ አልገባኝም። ብቻ ደግሞ ስስማት ራሱ እንደማንኛው ሰው ነው። ጫፉ እንዴት በደንብ አድርገህ የልጅ እናት ላንቺ እንኳን ለዚያ አበቃሽ ብለህ እንኳን አሳምካትም ማለት ነው። ምን አስበህ እንደሆነ አላቅም። እነ ቤተሰቦች በጣም ደስ ይላል ማለት ነው። እኔ በነገራችን ላይ ደስ አለኝ፣ የልጃቸውን ጸውታ በማወቁም በላይ ሩታ ደስተኛ ሆና እንዲቆማ ስላየኋት በጣም ደስ ብሎኛ እናንተ ም ሼ ላኪ ያደረጋችሁ አበረታቱኝ ያለው አሳብ አስተያየታችሁ ኮሜንት ላይ አስቀምጡ። በሌላ ደግሞ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ናችሁ ባይ